ለብልት ማሳከክ ምክንያቶቹ ምንድን ናቸው? እነኚህ ምክንያቶች ካሉ አንዲት ሴት የብልት ማሳከክ ሊያጋጥማት ይችላል። የመጀመሪያው ምክንያት ኢንፌክሽን በሚኖርበት ጊዜ፣ የተለያዩ የኢንፌክሽን አይነቶች አሉ ሲሆን የአባላዘር፣ የፈንገስ እንዲሁም ደግሞ ሌሎች ኢንፌክሽኖችን ጨምሮ የብልት ማሳከክ እንዲያጋጥም እንደ ምክንያት ሊሆኑ ይችላሉ። ሁለተኛው ኢሪቴንት እና አለርጂስ በሚያጋጥምበት ጊዜ፣ አንዲት ሴት ለንጽህና መጠበቂያ ቁሳቁሶች አለርጂክ ልትሆን ትችላለች። እነኚህ ቁሳቁሶች በምጠቀምበት ወቅት የብልት ማሳከክ ሊያጋጥማት ይችላል። እነኚህ የንጽህና መጠበቂያዎች ማሳከክ ከጥንት ካመጡ መቀየር እጅግ በጣም ይመከራል። ሶስተኛ የሆርሞን ለውጦች በእርግዝና በወር አበባ ወቅትና በቅድመ ማረጥ ጊዜ የሆርሞን ለውጦች ሊኖሩ ይችላሉ። በዚህ ወቅት የብልት ማሳከክ ሊያጋጥም ይችላል። የቆዳ ችግሮች ሶሪያሲስን ጨምሮ የተለያዩ የቆዳ ችግሮች በሚያጋጥሙበት ጊዜ ብልት አካባቢም ችግሩ ስለሚመጣ የማቃጠልና የማሳከክ ምልክቶች ሊኖሩ ይችላሉ። የብልት መሳሳት ወይም ደግሞ ቫጂናል አትሮፊ በሚያጋጥምበት ጊዜ በተለያየ ምክንያት የማህፀን ጥንቾች ሊሳሱ ይችላሉ። ይህም ለማቃጠልና ለማሳከክ ምቹ ሁኔታዎችን ሊፈጥር ይችላል። አደጋ ወይም ደግሞ ፍሪክሽን የሚያጋጥምበት ጊዜ ለምሳሌ አንዲት ሴት ለረጅም ጊዜ ሳይክል የምትነዳ ከሆነና የሚያጣብቁ ፓንቶችና ሱሪዎችን የምታዘወትር ከሆነ ብልት አካባቢ የመለላጥና የመፈግፈግ እድል ስለሚኖረው የማሳከክ እድል ሊኖረው ይችላል። ቱዊት ላይስ ብልት አካባቢ አለው ጸጉር ላይ ቅማል ሊራባ ይችላል። ይህም የቆዳ መቆጣትንና ማሳከክን ሊፈጥር ይችላል።